ያሰብኩት ማለት ነው። ሠኢድ ቪዲዮውን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም ወላ ባህር ዳርም አይደለሁም፣ ጎንደርም አደለ ወላ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት፣ ምናምን ምናምን ያልኩት አውቄ ፈርታ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭረት፣ ድፍረት ድፍረት ድፍረት አይደለም፣ ወላይ በጣም እኔ እኔ እንዴት ደፍሮ ገባ ነው ያልኩት፣ ማለት ነው እና በሰላም አላህ መልስ መለያየት ይችላለሁ ወይስ አልችልም፣ ኒካ እንዲያወርድል መጠየቅ ፈልጋለሁ ማለት ነው። ያን ነገር ሳይድ ወደ እስልምና ሲያስገባኝ እኔ ነገ ብድግ ብዬ ሳይድ ወይ ከሳይድ ጋር ስፋታ ወይ ደግሞ ሳይድ አንድ ነገር ቢሆን እኔንም ልጆቼንም የርኩኝ ክርስትና ላስነሳ አይደለም እኔ አልሐምዱሊላ ሽኩር አልሐምዱሊላ ረቢልዓለሚን። ስሰልምም ነገ ክርስትና እነሳለሁ ብዬ አይደለም በእስልምና ድርድር አላቅም፣ ወላሂ ለአዚም አንገቴን እሰጣለው እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዐ ለምታደረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻለ። በጣም ብዙ ልጆች ዱዐ እያደረጋችሁልኝ ነው። ወይድም ደግሞ ልጆቹን ክርስትና አላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስን ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ የታናሽ አናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው፣ በቃ ተዋት። እዛ እኔ እየተቃጠልኩኝ፣ እያረርኩኝ፣ እሱ እዛ ሆኑ እያፌዘብኝ ነበረ። ስለዚህ እኔ ብድሬ ነው የመለስኩት። ምንም ነገር ያደርኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ራሴን ምንድና ያሳመንኩት ከዚህ በኋላ አሰላሙ አሌይኩም ወረህመቱላይ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ኤድ እየደረሰ ነው፣ ኤድ ሙባረክ እያልኩኝ ማለት ነው እጀምራለሁ። ሙቀደመን ምንድን ነው፣ ሠኢድ እኔ በቃ ድፍረትክን ሳላደንቅ አላልፍ ማለት ነው። እኔ የተወለድኩበት አገር ሳልሄድ አንተ ሄድክ። እኔ በጣም ነው እኔ እ እኔ እንዴ የእውነት አደረገው ሆ ያልኩት በቃ ቪዲዮውን ሳየው ማለት ነው እንደውም ሰው ልኮ ልኝ ነው ያየሁት፣ መጀመሪያ ላይ ማለት ነው ባልሽ ገጠር ገባ፣ የት ነው ያለሽው? አገኙ እና በጣም በውስጥ ራሱ በጣም ብዙ ሰው ሱመያ አገኙ። ሳይሄድ አንድ ነገር ቢሆን ነገ ልጆችሽ አባት ነው ይቆጭሻል፣ ገጠር ነው። እኔ በጣም ነው የደነገኩት። እንዲህ ድፍረትክ፣ በጣም ደፋድነክ። እኔ በጣም ነው ያደነኩ መግባት ግን ማለት ነው። ለምን በእርግጥ የከፍለ ሀገር ሰው ማንም ያውቃል ደግ ነው ማለት ነው። ማንም እንኳን ሰው አውሬ ቤድ ያሳድራሉ ማለት ነው። እና ግን አሁን ላይ የታወቀ ነው ያለው፣ እንትን ያለው አየሩ ጥሩ ላይ ሆን ይችላል፣ እንጂ የክፍለ ሀገር ሰው በጣም ደግ ነው ማለት ነው። ግን እኔ በጣም ድፍረቱ ድፍረት አርሉ መሄዱ እኔ ጭራሽ ገጠር ይሄዳል ብዬ አላሰብኩም ማለት ነው። አላህ በሰላም የመልስክ። አሁን ምንድነው ልናገር ያሰብኩት ማለት ነው፣ ሠኢድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህርዳርም አይደለሁም፣ ወላ ባህርዳርም አይደለሁ ጎንደር ማር ላይ ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ፣ ተመለስ ወደ አዲስ አበባ ማለት ነው። ወደ አዲስ አበባ ተመለስ። እኔ እኔ መጀመሪያ ራሱ ማለት ነው እንዳትሄድ፣ መንገዱ መጥፎ ነው ራሱ በግድ ነው ያለፍኩት ምናምን ምናምን ያልኩት አውቄ ፈርቶ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ እዛ ማለት ነው። እኔ ከባህር ዳር ከወጣሁ ሲፈጠር በጣም ቆይቻለሁ። ከባህር ዳር ከሳምንት በላይ ራሱ አልተቀመጥኩም። ተሎ ነው የወጣሁት ማለት ነው ከባህር ዳር ከወጣ ቆይቻለሁ። ተመለስ ወደ አዲስ አበባ ማለት ነው። እኔ ባህር ዳርም ጎንደር ብጭረኝ እንደዚህ አታገኘኝ። ለምን አገሮ ላይ አደለውም። እንደገና ደግሞ ማለት ነው ገጠር ውስጥ ቤተሰቦች ራሱ ያሉት ባህር ዳር ናቸው። ገና ማዘር አልሄደችም። ገና እንዳለ ያሉት የት ነው? ባህር ዳር ናቸው። አልሄዱም፣ ወደ ገጠር አልሄዱም። እኔ ወደ ገጠር ያለድኩበት በጣም እህቶችን ራሱ ሁሉንም አላየዋቸውም። በጣም ብዙ ዘመድ አለኝ ያላየሁት ማለት ነው። ባህር ዳር ትንሽ ነው ያሉት እና እኔ ያልገባሁበት ምክንያት ምንድነው? ከልጆች ጋር አልችልም በጭራሽ። ቤተሰብ ራሱ አይ እነዚህ ልጆች ይዘሽ አትሄጂም አሁን ተረጋጊ ተረጋግተሽ ነው የምትገቢው ነው ያሉ ማለት ነው። ለምን የገጠር ልጅ እንደመሆኔም እንትን የእኛ ገር በጣም ገጠር ከሚባለው አካባቢ ነው ማለት ነው። በጣም ገጠር ነው። መኪና ራሱ መኪና የማይገባበት ቢያንስ ከአንድ ሰዓት በላይ የሚያስሄድ መንገድ አለው። መኪና በጭራሽ በሞተር ሂዳችሁ ምናልባት አሁን ሳይድ ያለው ሌላ ቦ ነው፣ አለ ከሌላ ቦ በኋላ ዊድ ማርያም ነው የኛ ሀገር ማለት ነው። ስለዚህ ከሌላ አቦ ምን ያክል እንደሚያስሄድ የዛ ሀገር ተወላጅ ልጆች ያውቁታል ማለት ነው። በጣም ሩቅ ነው። ከሌላ አቦ ደግሞ የሚቀርብ አካባቢ አለ፣ አንድ ሰዓት መንገድ የሚያስሄድ ማለት ነው። ከሌላ አቦ ሳይድ ደረስ መንገድ ላይ ይወረዳል እና ለማንኛውም ሰይድ ተመለስ። እኔ ወላሄ ጎንደርም አደለውም ባህር ዳርም አደለውም ጌት እንዳለውኝ ደግሞ ቪዲዮውን ኤዲት ስላላረኩት ነው። አልተመቸኝም፣ ስላልተመቸኝ ከልጆች ጋር ወደዚህ ወደዛ ስላልተመቸኝ ነው። ጌት እንዳለውኝ እነግራችኋለሁ፣ ነገ ምናምን ኤዲት አድርጌ ለቅላችኋለሁ ማለት ነው። ያው ከተቀረጸ በኋላ የሚቆራረጥ ነገር ስለሚኖረው ማለት ነው። እና ለማንኛውም እንደዚህ። እኔ ግን ድፍረት ድፍረት ድፍረት ድፍረት አይደለም ወላይ በጣም እኔ እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስህ አላይ መልስክ በሰላም እና ኮመንት ስራሱ። እሱ እያየ ነው። ሱመያ በጣም ጨካኝ ነሽ፣ ሱመያ ስናነግስሽ በጣም እንትናሽ ምናምን አላችሁ ማለት ነው። እና መጀመሪያ ግን እኔን ንኔን አበረታታችሁኝ፣ አሁን በአንድ ቅይር ትላላችሁ። እንደ ነውር አይደለ እንደ ኧረ ተው፣ ኧረ ተው፣ ኧረ ተው። ግን ለማንኛውም እኔ እውነት ለመናገር እኔ ወላሂ ሰው እኮ ስላደነቃችሁም ወይ ደግሞ ሰው ስላላደነቃችሁም አይደለም። አሁን ለምሳሌ ተመለሽ ተመለሽ እንዳላችሁኝ አሁን እሺ ጎበዝ ጎበዝ ስትሉኝ ከሠኢድ ጋር ተለያየው አሁን ደግሞ መልሳችሁ ተመልስ ተመልስ ስትሉኝ ተመለስኩኝ የኔ ህይወትስ አብሬ የምኖረው አብረን አሁን እኔ ከሠኢድ ጋር ብታረቅ እርግጠኛ ነኝ አዳማ ነው የምኖረው አዳማ ከእሷ ጋር ጎረቤቱኝ ነው የምኖረው ማለት ነው እንዴት ነው እኔስ ከዚህ በኋላ ከእሱ ጋር የምቀጥለው ህይወትስ ምን አይነት ነው የሚለውን አንድ አንድ ማለት ነው ለምን አሁን እኔ እውነት ለመናገር ከሆነ ስላደነቃችሁኝ ብቻ አይደለም እኔ እንደዚህ የሆንኩት። እኔ ባታደንቁ መጀመሪያ ራሱ ተመለሽ አግቢው ብትሰድቡኝ ኑሮ አልመለስም። ለምን በቃ ምናልባት ሊከፋኝ ይችላል። ከጎኔ ለእኔ እንኳን የሆነ ሰው የለም ብዬ ማለት ነው። ግን እኔ የማስበው ምንድነው የነገ ህይወቴ ምን አይነት መስመር ይዛል ነገስ አብሬው ተመልሼ ወይ ደግሞ በእልክ አዩ ስለገባች በእልክ አብሬያት ከሱ ጋር በቃ እንደውም ሁለተኛ ሚስት ስላገባ አብሬ ይኖራሉ አልለየሁም ብዬ ምን አይነት ህይወት ይኖረኛል፣ ልጆች ምን አይነት አስተዳደግ ያድጋሉ የሚለውን መጀመሪያ ቆም ብዬ አስባለሁ። ከዛ ደግሞ የእናንተን ኮመንታ ያለው ማለት ነው እንደገና ደግሞ ሲፈጠር፣ የባል ሀቅ አለብሽ፣ የባልሽን ሀቅ ዘሽ ነው ምዞሪ፣ የባልሽን ኒካ ዘሽ ነው ምዞሪ። በቃ ብዙ በአሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታቁ ሰዎች ጥያቄ ነው መጠየቅ ምፈልገው ምንድን ነው መጠየቅ ምፈልገው አሁን እኔ ሰይድ አግብቶ አላደር ሁለተኛ ሚስት ሁለተኛ ምስት ሀላል እንደሆነ አውቃለሁ ብቀመጥ ብቀመጥም እስከ አራት እስከ አላህ እስከፈቀደለ ድረስ እኔ መከልከል አልችልም ማለት ነው ግን አላ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አደለም ስለ ዲኑ የምታውቁ በደንብ ነው የምታውቁት፣ ማለት ነው። ግን እኔ ካልቻልኩስ ነው። አሁን ለምሳሌ አላህ ያለው ነገር ሁሉን ነገር፣ ሰይድ ለምሳሌ በገንዘብ ይችላል። ገንዘብ ያለው ሰው ነው ማግባት የሚችለው አይደለም? ሰይድ በገንዘብ አራት ሚስት አግብቶ መኖር ይችላል። እኔ ግን ገንዘቡ ደስታ፣ እንዳንዴ እኮ ገንዘብ ደስታ አይሆናችሁም፣ አይደል? እንደ ስለዚህ እኔ ገንዘቡ ይቅርብኝ፣ ምንም ይቅርብኝ፣ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም፣ ወይ ደግሞ መፋታት እፈልጋለሁ ብዬ መጠየቅ አልችልም። ከሳይድ ጋር መፋታት አልችልም። እኔ አሁን ማለት እንፈልገው ምንድን ነው በደንብ እንድትመልሱልኝ እና እንድትነግሩኝ፣ እኔ ይህን ቪዲዮ ኮመንቱን በደንብ ስለማነብ ማለት ነው። እኔና ሳይድ እኔ ሳይድን መፍታት ትችላለሁ ወይስ አልችልም? እኔ መኖር አልፈልግም፣ መፋታት ትፈልጋለሁ። አንተ ሁለተኛ ሚስት ስላገባክ እኔ ከአንተ ጋር መኖር አልፈልግም። በ የልጆች አባት ነው ልጆቹን በስነ ስርዓት እንደዚህ ሳንሯሯጥ ልጆቹን ያያል። እኔ ደግሞ መለያየት ከእሱ ጋር ፈልጋለሁ። ስለዚህ ይሄን ነገር እንድትነግሩኝ ይፈልጋለሁ። መለያየት ሀራም ነው የምትሉ ካላችሁ አስብበታለሁ። በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም፣ እንዴት እንደሆነ ብቻ የናንተን ኮመንት አነባለሁ። መልሱልኝ። መለያየት እችላለሁ ወይስ አልችልም? ኒካ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። አንደኛው ይሄ ነው ማለት ነው። እንደምትመልሱልኝ ተስፋ አደርጋለሁ። ሁለተኛ ደግሞ ያው እምነቴን እቀይራለሁ ባልኩበት ጉዳይ ማለት ነው። ትንሽ ቅር ያላችሁም አላችሁ፣ እኛ ምን አገባን ያላችሁም አላችሁ ማለት ነው። በተረፈ ግን ምንድን ነው እኔ ሲፈጠር እንደውም ያለቀኩት በጣም ብዙ ቪዲዮ አለ ማለት ነው። እኔ ቁጭ ብያወረውት ነው አይደል እንደዚህ ከቤተሰቦች ጋር የቀረጽኩት ቪዲዮ ነበረ ልለቀው አስቤ ማለት ነው። ወላሂ ብዙ ቪዲዮ ያልተለቀቀ ቪዲዮ አለ። እኔ እሱን አልለቀውም። ለምን ሰው ሊከፋቤ ስለሚችል ማለት ነው። ስለዚህ እኔ ሲፈጠር በመጀመሪያ ደረጃ ከክርስትና ወደ እስልምና ስገባ ነገ ከሳይድ ጋር አንዳንዴ እኮ መለየት ብቻ አይደለም ሞትም ሊመጣ ይችላል። የሆነ ነገር አላህ እድሜ ይስጠው ወላሂ አላህ እድሜ ይስጠው ለልጆቼ ይኖርላቸው ማለት ነው አሁን እንደዚህ ብሆን ምናምን የሰይድን ክፉ መቼም አልመኝም ወላሂ ለአዚም ስለዚህ ሰይድ በቃ ባሌ ብቻ ሳይሆን ብዙ ነገሬ ስለሆነ ይኖርላቸው እኔ እነሱን ያላስማማን ነገር ቢኖርም እንኳን የልጆች አባት ነው ስለዚህ ምንድን ነው ያን ነገር ሳይድ ወደ እስልምና ሲያስገባኝ እኔ ነገ ብድግ ብዬ ሳይድ ወይ ከሳይድ ጋር ስፋታዊ ደግሞ ሳይድ አንድ ነገር ቢሆን እኔንም ልጆችንም የርኩኝ ክርስትና አላስነሳ አይደለም። እኔ አልሐምዱሊላ ሽኩር፣ አልሐምዱሊላ ረቢ ልዓለሚን፣ ሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም። ወላሂ ለዓዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዓ ለምታደርጉልኝ እንደውም ብዙ ልጆች አላህ ሰብር ይስጥሻለ። በጣም ብዙ ልጆች ድዋ እያደረጋችሁልኝ ነው፣ አልሐምዱሊላህ ድዋ አላረጋችሁልኝ ለእኔ ድዋ እንዳረጋችሁልኝ አላህ ከጭንቅ ነገር አላህ ይፈርጃችሁ ማለት ነው። እናንተ የምትፈልጉትን ነገር አላህ ያደርግላችሁ። እና ምን ል ፈልጌ ነው በእስልምና እኔም ልጆቼም እንኳን ልጆቼ ልጆቼ የሙስሊም ልጆች ናቸው አለ እንኳን ልጆች እኔ አልነሳም። በእስልምና አልደራደርም ማለት ነው። አላህ በሻሃዳ መንገድ አላህ በቀጥተኛው መንገድ ወደ እሱም ሲጠራኝ አላህ በዚሁ እንደዚሁ ልሞት ማለት ነው እና አላህን የምለምነው ሙስሊሙ ሆኜ እንድሞት ነው። ለምን ሰው መጨረሻውን ስለማያቅ፣ ማለት ነው እና እስካሁን እስካሁን ባለችበት ሰዓት እኔ በእስልምኔ በጭራሽ የምደራደርበት ነገር አይደለም፣ በጭራሽ ማለት ነው። እና እኔ ሳይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስን ነው ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉ በተለይ ወንድሜ የታናሽ ታናሽ ነው ማለት ተዋት፣ አጨቅጭቋት በቃ ራሷ ናት የምታውቀው በቃ ተዋት፣ አጠይቋት እያለ ነበረ። እሱ በጣም ነበር ለኔ የሚከራከርልኝ ማለት ነው። በቃ ሙስሊም ናት፣ በቃ ተዋት፣ ልጆቿ ሙስሊም ናቸው፣ ተዋት። እኔ ወላሄ በቃ ትንሽ የሆነው ነበር ማቀው እና እሱ ምንድን ነው ያለኝ፣ እህት ዓለም ወደ ክርስትና እምነት መመለስ ትፈልጊያለሽ? ለሱ ብለሽ ነው ሙስሊም የሆንሹ? ለሱ ብለሽ ሙስሊም ከሆንሽ አሁን እሱ ስለሌለ ወደ ክርስትና ተመለሽ። እስልምናውን ፈልገሽና ገብቶሽ ከሆነ ደግሞ እኔ አንድ ሰው ጫፍሽን እንዳይነካሽ ነው የማደርገው፣ እን እኔ ወንድምሽ እያለ ምናምን እያለ እንደውም በቃ አኮራኸኝ። አንድ ነው ለቤቱ እና በጣም ነበር ደስ ያለ። በዚህ አጋጣሚ አመሰግናለሁ በአይ ቪዲዮን እንኳን አይሁን ግን ያው አመሰግናለሁ ልበለው ብዬ ነው እና አልሐምዱሊላ ረቢልዓለሚን። እና ጾሙ ዘንድሮ ጾሙ ከብዶ የነበር እውነት ለመናገር ብቻ ም ስለሆንኩ ምናምን ነገር ግን እንደ ዘመኑ አልሐምዱሊላ ሽኩር አልሐምዱሊላ ረቢልዓለሚን። በስልምናይም በእምነት የሚያለውን ጉዳይ እዚጋ ዘጋለው ማለት ነው። ከዚህ በኋላ ስለዚህ ነገር ማንሳት አልፈልግም እና ምንድን ነው ሌላው ደግሞ ከሳይድ ጋር ተመለሽ በጣም ብዙ ሰው ማለት ነው። በቃ ግልብጥ ነው ያላችሁብኝ ማለት ነው። በጣም ነው ያዘንኩት፣ በጣም ነው ያዘንኩት እና ለማንኛውም ግን ማለት ነው መልሱልኝ። እኔ ወይ እንድመለስ ወይ እንድንለያይ ማለት ነው። ለምን እኔ ከአዩ ጋር እንደ እውነት ከሆነ ማንም እውነት ለመናገር ከሆነ እኮ ሰው በሰው ለመፍረድ እንችላለን እንጂ ማንም ሰው ሁለተኛ ሚስት እንዲገባ አባት የምትፈልግ ሴት የለችም። ወ ወንዶች ስለሚፈልጉ ከሀራም መንገድ በሀራም ከሚሄድ በሀላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለችም። ማንም ሰው ግን ምን ታካብዳለች፣ በቃ ጣገባ ያግባ ችግር የለውም ሀላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ሚስቱኜ እኔ ምናልባት የመን እያለውን የመኒ ሴት የአረብ ሀገር ሴት አግባብ እየዋለሁ አግባ ያልኩት ደግሞ እዛው ከሀገሩ ላይ እዛ ከምጣበሻ ከምታገባ እዚሁ አግባብ እየዋለሁ ያልኩበት። አንዳንዴ ብዙ ነገር እኮ የማይወራ ነገር አላደለ። ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት ብን ምናልባት እኔንም ልደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለግኩስ ነው እኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ ጠይቃችሁ ንገሩኝ እኔ ካልፈለኩስ ሁለተኛ ሚስት መሆን ካልፈለኩስ እኔ በቃ ልጆችን ማሳደግ በቃ ባል የሚባል ካልፈለኩ ከነጭራሹ ማለት ነው እንዴ ግዴታ እኮ ከወንድ ጋር ኖሩ የሚል ህግ የለም እኮ እኔ ባል በቃ ብቻዬን ልጆች ሁለት ልጆች አልሐምዱሊላህ ሁለት ልጆች አሉኝ በቃ ልጆቹን እያየ በቃ ልጆቹን ለልጆቹ ማድረግ ያለበትን ነገር እያደረገ ልጆችን እያስተማርኩኝ፣ እኔም ደግሞ ከዚህ በኋላ ከሀገር ከሀገር የምሯሯጥበት ልጅ ለትምህርት ስለደረሰች ትምህርት መግባት አለባት። ስለዚህ ሁሉን ነገር መስመር ማሳዝ ነው እንጂ ፈልገው እንደዚህም አልሯሯጥም ማለት ነው። ሁለተኛ ነገር ደግሞ ምንድን ነው እኔ መጀመሪያ የመን እያለው ማለት ነው እኔ ሰይድ እንዳገባ ሰሞን እሱ ራሱ አሁን እኔ ዩቱብ ላይ ወጥቼ ስስቅ ምናምን እሱም በጣም አፌሽ ምናምን ያላችሁ ነበር ማለት ነው። እኔ እሱ እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛ ሆኖ እያፌዘብኝ ነበረ። ስለዚህ እኔ ብድሬን የመለስኩት ምንም ነገር ያደርኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ራሴን ምንድን ያሳመንኩት ከዚህ በኋላ ዩቱብ በቃ ሰራለሁ በማንም ሰሩ በእነሱ እነሱ መጀመሪያ፣ እነሱ ናቸው የጀመሩት ሁለቱ ባልና ሚስት ስለጀመሩት እኔ ቁሜ ዩቱብ ስራዬን እሰራለሁ። በቃ ግዴታ አሁን ሰይድ አገባ አይደለም፣ ሰይድ ሄደን ሰይድ ሁለተኛ ሚስት ስላገባብኝ በቃ ምንም የለኝ ርዱኝ ምናምን ብዬ ከማለቃቀስ እንደዚህ ዩቱብ እናንተ በማየት ትተባበሩኝ ያላችሁ ዩቱቤ ደግሞ ይሰራል። ስለዚህ እኔ በዛ በቃ እንደ ስራ እንደ ቢዝነስ ነው ያየሁት ማለት ነው። የእነሱን እንትን የእነሱን እኔ እነሱ እንዴት እየሰሩ እንደሆነ ሰይድ እናዩ አላቅም፣ ስለ እነሱ አላቅም። እኔ እንደእኔ ግን ማለት ነው እኔ አሁን ላይ ወጥቼ የማደርገው በቃ እየሰራውኝ ነው መንገድ የትም ሲሄድ የትም ስራዬን እየሰራሁ ነው እየተንቀሳቀስኩ ያለሁት ስራዬን እየሰራሁ ነው። እና እንደዛ ነው ማለት ነው የምትናደዱ ለምትናደዱ ልጆች ነው ማለት ነው ይሄን ማስተላልፈው እና በተረፈ ሰይድ፣ አላህ በሰላም ወደ ሀገሩ ያስገባህ። ከዚህ በኋላ ግን እኔ ለሰይድ ወላሂ ማስተላለፍ የምፈልገው ነገር ሲፈጠር እኔ ቪዲዮ ቀርጬ እዚህ ቦታ ነኝ ካልኩኝ ለምን ትመጣለህ? የመን ራሱ የመን ሁኜ ሆቴሉን ስም አሳየው። እዚህ ቦታ ነኝ ብዬ ሩጣ መጣ። እንደ ሲፈጠር አንተ ያኔ ማንኛውም ሰው እኮ ለምን እንዳላስተዋልክ፣ እኔ ከባህር ዳር አገኛታለሁ። እኔ በመጀመሪያ ደረጃ የምገኝበትን ቦታ ለምን ቀርጬ እለቃለሁ? አሁን እዛ ባህር ዳር ሆቴሉን በስነ ስርዓት ደጋግሜ የተናገርኩኝ ጽሁፉን አሳየው። ምን አሳየ። ሳይሄድ ቢመጣ ያገኘኝም እንደሚያገኘ በደንብ ነው የማውቅ። ቢመጣ ሆቴሉ እንደሚያገኝ ታዋቂ ነው። ሆስፒታሉ በደንብ ታዋቂ ነው። ባህር ዳር ደግሞ በጣም ትልቅ አይደለም፣ እንደ አዲስ አበባ አነስ ያለ ነው ማለት ነው። ስለዚህ መጥቶ እንደሚያገኘኝ እርግጠኛ ነኝ። መጀመሪያ ደረጃ እሱ ለምን አያገናዝብም? እኔ እኮ ጥፋት የለብኝም። ለምንድን ነው እንደዚህ ያደርግ? ቪዲዮ ተቀርጾ የቆየ ቢሆንስ እኔ እዛ ሄጄ ቀርጬ ከባህር ዳር ወጥቼ ቢሆንስ እየለቀኩ ያለሁት እኔ ወደ ምፈልግበት ቦታ ሄድኩኝ ማለት ነው። ስለዚህ እኔ ባህር ዳር ባህር ዳር ብዙ አልቆየሁም። ሲፈጠር አልተቀመጥኩም። ባህር ዳር ትንሽ ነው። ይሄ የእሱ የማገናዘብ ችግር ነው። እኔ ከልጆች ጋር ኤዲት ማድረግ ስለማይመች ቀስ ብዬ ነው የሰራው ለቀው ማለት ነው ከሚል ማለት ነው ከሚቸኩል፣ መጀመሪያ ምን እንደሰራውት እዛ ማወቅ ነበረበት። ስለዚህ እውነት ለመናገር ከሆነ ማለት ነው አንድ በዳይና ተበዳይ አንድ የሆነ የፈለገውን ነገር ካደረጋት በኋላ ከዛ መልሶ ሲያለቃቅ ይቅርታ ሲል የሚፈረድባት ተበዳዋ ናት። አሁን እኔ በጣም እየፈረዳችሁብኝ ነው። ማን ስለሆንሽ ነው? ምን ስለሆንሽ ነው? ለምረ ማተመለሹ ቢያገባስ ሲፈጠር አንቺ የባለሻሽን ሀቅ እየተወጣሽ አይደለም። አንቺ ምን ስለሆንሽ ነው ሠኢድ እንደዚህ የሚሆንልሽ? በቃሽ። እንደውም ከዩ ጋር ተቀመጥ ምናምን። እኔ ይቀመጥ መቼ ይቀመጣልኩ እንዴ? እኔ በቃ አንዳንዴ እኮ በቃ ሲፈጠር፣ እኔ አሁን ለምሳሌ ዩቱብ ላይ ስለወጣ መጀመሪያ አሁን ዩቱብ ላይ ስለወጣ አሁን አንድ ነገር ማለት ነው። አሁን እናንተ እንደዚህ አላችሁኝ እናንተ ስለሰደባችሁኝ እናንተ እንዳጠሉኝ ብዬ ተመለስኩኝ። እንደ ከአዩ ጋር የሆነ ነገር ብንስ አሁን ለምሳሌ አዩ ብድግ ብላ እንደለመደችው በጥፊ ብትለኝ እኔ አልቅሼ ዝምላለሁ፣ ተመስቼ ገላታለሁ። እንደ ለምን እኔ እና እሷስ እንጠማመዳለን? ለምን እኔ እና እሷስ መጣላታችን መገናኘታችን ይቀራል? አሁን አንድ ላይ ብንመለስ እርግጠኛ ነኝ ሠኢድ፣ አሁን አንዴ ሚዲያ ላይ ወጥቶ የለ ምን ላይ እንደደረስን አንድ ላይ ይቀረጽ፣ ቪዲዮ ስሩ ማለቱ ይቀራል? አይቀርም። ቪዲዮ አንድ ላይ ስሩ መባሉ አይቀርም። አንድ ላይ ቪዲዮ ብንሰራ፣ አንድ ላይ ቪዲዮ ስንሰራ መጠላታችን ይቀራል? አይቀርም። የሆነ ነገር አንድ ላይ የሆነ እንደዚህ ፍጡር ስሩ ይባላል። አንድ ላይ እንደዚህ ሁኑ ይባላል። እንዴ ረመዳን ነው ወሩ፣ በረመዳን ምድር መታረቅ ነበረባችሁ። በቃ እኔ ሠኢድም በሠኢድ ምንም አይነቂም የለኝም። ለምን እንደዚህ ያደርገኝ እኮ እያልኩኝ አይደለም፣ ምንም አይነቂም ዋናው እኮ በልባችሁ አፉ ማለት ነው፣ ግዴታ ከተጣላችሁ ሰው ጋር ረመዳን ስለሆነ መመለስ አለባችሁ እንጂ ግዴታ አንድ ሰው ጋር አብራችሁ መኖር የለባችሁም። ለማንኛውም ግን እወዳችኋለሁ፣ አከብራችኋለሁ። ኢድ እየደረሰ ነው። ኢድ ሙባረክ። በድጋሚ አሰላሙ አለይኩም ወረመቱላ ወበረከቱ